ሰላም ጤና ይስጥልን እንደምንላችኋለን፣ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ የመጋቢት 23 ቀን 2017 ዓ.ም የተመረጡ የሀገር ውስጥ እና የባህር ማዶ ዜናዎች ከይሳ ጀምረው ይደመጣሉ። ከዜናዎቻችን ጋር አብራችሁ ትቆዩ ዘንድ በአክብሮት ጋብዘናል። ቀዳሚ ወደ አደረግነው ዜናችን አልፈናል። የብሔራዊ ባንክ ዛሬ ባደረገው የውጭ ምንዛሬ ጨረታ በአማካኝ 1 ዶላር በ131 ብር ነጥብ 70 ብር ተሸጠም። ባንኩ በየ15 ቀናት አወጣለሁ ባለው የውጭ ምንዛሬ በጨረታ መሸጥ አሰራር መሰረትም ዛሬ 50 ሚሊዮን ዶላር ባንኮች እንዲገዙ አቅርቦም ነበርም። በዚህም 12 ባንኮች የውጭ ምንዛሬውን መከፋፈል እንደቻሉ ነው ብሔራዊ ባንክ ያስታውቀው። ከአንድ ወር በፊት 60 ሚሊዮን ዶላር ለጨረታ ቀርቦ በአማካኝ 135.6 ብር ለአንድ ዶላር መግዣ ቀርቦ ነበረ። ዛሬ በወጣው ጨረታም የቀረበው አማካኝ ዋጋ ካለፈው አንጻር የሶስት በመቶ አካባቢ ቅናሽ የታየበትም ነው ተብሏል። ሰኞ ብሔራዊ ባንክ ከባንክ መሪዎች ጋር ባደረገው ስብሰባ የውጭ ምንዛሬ ሕጎቹ እንዲከበሩ አስጠንቅቆ ነበረ። በተጨማሪም የውጭ ምንዛሬ ግብይት ላይ የሚታሰብ ኮሚሽንና የአገልግሎት ክፍያ እንዳይጋነን ነው ባንኮቹ ያሰባሰበው ተብሏል። ባንኮች በቀደመው ጨረታ ከፍ ያለ ዋጋ ማቅረባቸውም መወያያ ሆኖም ቆይቷል። የክልል ጊዜያዊ አስተዳደሮች የቆይታ ጊዜ እስከ ሁለት ዓመት ማራዘም የሚያስችል አዋጅ ጸደቀም። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው 22ተኛ መደበኛ ስብሰባ በክልሎች የሚቋቋም ጊዜያዊ አስተዳደር የስልጣን ዘመን ለሁለት ጊዜ እስከ ሁለት ዓመት ድረስ እንዲራዘም የሚያስችል የአዋጅ ማሻሻያ ነው። የአዋጁ ማሻሻያ ከዚህ ቀደም የፌዴሬሽን ምክር ቤት ስልጣን የነበረውን የክልል ጊዜያዊ አስተዳደር የቆይታ ጊዜን የማራዘም ኃላፊነት ለምክር ቤቱ አፈ ጉባኤም የሰጠ ነው። አዋጁ እስካሁን በስራ ላይ የነበረውን አዋጅ ቁጥርም 359 ህዝበ 1995 የሚተካም ሲሆን አዋጁ እስካሁን በስራ ላይ የነበረውን አዋጅ ቁጥር 359 ህዝባር 1995 የሚተካም ሲሆን አዋጅ ቁጥር 1373 ህዝባር 2017 ሆኖ በሁለት ድምፅ ታቅቦ መጽደቁም ተገልጿል። የሕዝብ ተወካዮች ምክር ቤት ዛሬ ማክሰኞ 23 ቀን 2017 ዓ.ም ባካሄደው መደበኛ ስብሰባው ላይ ቀርቦ የጸደቀው ይህ አዋጅ የስልጣን ዘመኑ የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን ለተጨማሪ አመት እንዲራዘም የሚያስችል ነው ቻይና በኢትዮጵያ አየር መንገድ የአውሮፕላን ማረፊያ ፕሮጀክት ላይ ለመሳተፍ ፍላጎት እንዳላት ገለጸችም ቻይና ይህን ፍላጎታን የገለጸችው የቻይና አፍሪካ ልማት ፈንድ ምክትል ፕሬዚዳንት ዩ ዤሪሆ በቻይና የኢትዮጵያ አምባሳደር ተፈራ ጋራ ውይይት ባደረጉበት ወቅት ነው ውይይቱ አምባሳደር የሀገሪቱን ትብብር ማጠናከርና ኢንቨስትመንት ማሳደግ እንደሚገባ መግለጻቸውን በቻይና የኢትዮጵያ ኤምባሲ ያሳውቋል። በኢትዮጵያ የሚገነባው አዲስ ዓለም አቀፍ አውሮፕላን ማረፊያን ጨምሮ የኢትዮጵያ ኢንቨስትመንት ሆልዲንግ እና ኢትዮ ቴሌኮም በተመለከተም ገለጽ አድርገዋል። ዩጆሮም በበኩላቸው ውይይቱ የሀገሪቱን የልማት ትብብር ለማሳደግ እና አዳዲስ የትብብር መስኮችን ለመፍጠር እንደሚያስችል አስረድተዋል። የቻይና ልማት ፈንድ በኢትዮጵያ አዲስ ለሚገነባው የአውሮፕላን ማረፊያ ፕሮጀክት ላይም የመሳተፍ ፍላጎት እንዳላትም ጠቁማለችም። የሙዚቀኞች የሮያልቲ ክፍያ የፊታችን ሐምሌ አንድ ቀን ወደ ስራ ይገባል ተባለ። መገናኛ ብዙሃን ለሙዚቀኞች የሮያልቲ ክፍያ እንዲከፍሉ የሚያስገድደው መመሪያ የፊታችን ሐምሌ 1 ቀን 2017 ዓ ም ወደ ስራ ይገባል ተብሎም ይጠበቃል። ሮያልቲ ክፍያ ረቂቅ መመሪያው የሚመለከታቸው አካላት ባሳተፈ መንገድ ተዘጋጅቶ የቀረበም ሲሆን ህጉን ለማስፈጸም ስልጣን የተሰጠው የኢትዮጵያ አእምሯዊ ንብረት ባለስልጣን ቢበዛ ከአምስት ወራት በኋላ ጸድቆ ወደ ስራ እንደሚገባ የባለስልጣኑ ዋና ዳይሬክተር አቶ ልውል ይመስል ተናግረዋል። በኢትዮጵያ አእምሮ ንብረት ባለስልጣን አማካኝነት የተሰናዳው ይህ ውይይትም ሙዚቀኞች፣ ፕሮዲሰሮች፣ ደራሲያንና ሌሎች የሚመለከታቸው አካላትም ተሳትፈውበታል ተብሏል። ውይይቱ በዋናነት በሙዚቀኞች የሮያሊቲ ክፍያ ዙሪያ ያተኮረም ሲሆን ይህንንም ተከትሎ ቀመር ተዘጋጅቷልም ተብሏል። የኢትዮጵያ የቅጅና ተዛማጅ መብቶች ጋር አስተዳደርና የኢትዮጵያ ሙዚቃ ቅጅና ተዛማጅ መብቶች ጋር አስተዳደር በጋር ያዘጋጁት ይህ የቀመር ሰነድ መገናኛ ብዙሃን ለሙዚቀኞች እንዴት መክፈል እንዳለባቸው ካስቀመጣቸው መስፈርቶች መካከልም የመገናኛ ብዙሃኑ የገቢ ምንጭ የሚመለከተው ይገኝበታል ተብሏል። መገናኛ ብዙሃኑ የስርጭት መጠንን በማጣራትና የመሳሰሉትን ዘዴዎችን በመጠቀም የሙዚቀኛው ስራ ምን ያህል አየር ላይ መዋሉና ሚዲያውም ምን ያህል መክፈል እንዳለበት ይሰላል ተብሏል። ህይወታቸው ያለፈ ሙዚቀኞችን በሚመለከት የማቹ ወራሾች ገቢውን እንዳያገኙ የሚያደርገው ይህ መመሪያም ሌሎችንም ጉዳዮች አካቷልም ተብሏል። መመሪያው ተግባራዊ መሆን ሲጀመር ሚዲያዎች በአንድ ሙዚቃ የሚቀመጥላቸው የገንዘብ መጠንና ጊዜ እንዲከፍሉ ያስገድዳል ተብሏል። መገናኛ ብዙሃኑ ለሚያሰራጩት አንድ የሙዚቃ ስራ ምን ያህል ይክፈሉ የሚለው ግልጽ ሆኖም አልተቀመጠም። በማይናማር የሚገኙ 255 ኢትዮጵያውያን ወደ ታይላንድ ለመግባት እየተጠባበቁ ነው። በማይናማር በአስቸጋሪ ሁኔታ ውስጥ የሚገኙ 255 ኢትዮጵያውያን ወደ ታይላንድ ለመግባት እየጠባበቁ እንደሆነ ኢትዮ ኤፍ ኤም ተናግሯል። በትላንትናው እለትም ወደ ታይላንድ ትሄዳላችሁ ተብለው ጉዟቸውን እየተጠባበቁ ከሚገኙ መካከል 30ዎቹ ሴቶችም 225ቱ ደግሞ ወንዶች መሆናቸውም ታውቋል። በማይናማር ና በታይላንድ ማጎሪያ ካምፕ ውስጥ የሚገኙ ኢትዮጵያውያን ስደተኞች ከፍተኛ ስጋት ላይ መሆናቸውን በተደጋጋሚ ሲናገሩም ይደመጣል። ውድ አድማጮቻችን ከኢትዮጵያ ድምፅ የመጋቢት 23 ቀን ዜናዎችን እያደመጣችሁ ትገኛላችሁ። ከውጭ መገናኛ ብዙን ወዳገኘናቸው ዜናዎች ደግሞ እንውሰዳችሁም። በሶማሊያ ጠፍታለች የተባለችው የስምንት ዓመት ሕፃን ተድራ መገኘቷ ቁጣ ቀሰቀሰ። በሶማሊያ አንዲት የስምንት ዓመት ሕፃን መጥፋቷ ከተነገረ ከስድስት ወራት በኋላ አግብቻለሁ የሚሉ ግለሰብ ቤት መገኘቷ ቁጣ ቀስቅሷል። በራስ ገዟ ፑንትላንድ የሚገኙት ቤተሰቦቿ ህፃኗ ጠፍታለች ሲሉ ያሳወቁት ባለፈው መስከረም ወር ላይ ነበረም። ከወራት በኋላ ሊታወቅ እንደቻለውም አባቷ አግብቻ ታለው ለሚሉት ሼክ አህመድ ለተባሉ ግለሰብ እንድትዳር ፍቃድ ሰጥቷልም ተብሏል። የጸጥታ አካላት ባለፈው ሳምንት አግብቻ ታለው ወደሚሉት ሰው ቤት ሰብሮ ገብተው ህፃኗ መታደግ መቻላቸውም ተነግሯል። ፖሊስ ሰብሮ ሊገባ የቻለው ግለሰቡ አላስገባም ብለው ቤቱን በመቆለፋቸው እንደሆነም ቢቢሲ ገልጿል። ይህ ዜና ከተሰማ በኋላ በማህበራዊ ሚዲያ ከፍተኛ ቁጣ የተቀሰቀሰም ሲሆን በሶማሊያ ዋና ከተማ ሞቃዲሾም ተቃውሞ ሰልፍ መደረጉም አይዘነጋም። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለመጋቢት 23 ቀን 2017 ዓ.ም ያዘጋጃቸውን የሀገር ውስጥና የባህር ማዶ ዜናዎች እነኝን ይመስሉ ነበረ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።